ደ የኔ ቃላት ቃላት የለኝም። በጣም ከልብ አመሰግናቸዋለሁ። አስር አበባ አልጠግብም

ለቅለቅ አድርገዋል ለቅለቀዋ። አይ አባቴ ይመች። ስር ላይ እንዳይቀር እየሳብሹ ሁለት አስጠጣኝ። ግን እናቴ ደሞ ይመች። ሰውዬ በስትሮ የሆነ ልካ ነው የምትለው ትሪፕል ነው። ሀያ ሰከንድ አስራ ስምንት ጊፍት ያላችሁን ፋሚሊዎች ቲም ወርክ በላቸው። ትን እንዳይልሽ ዋጥ በቃ አባቴ ስለምናያዝንለት በኋላም አንድ በርበሪ እንደግብለታለን ቲም ወርክ ቲም ወርክ አይ ጁስ አይደለም ሲከታይተናል። ቲም ወርክ ፋሚሊ ይመቻቹ ይኔ ጀግና ናችሁ። ማርያምን አምስት ሺህ ግን አስገቡ ታፕ ታፕ ምንም ማርያምን አሁን ነው እንደዛ የምትለው ምናምን ምናምን ባልኮን አሳዩ አረዳ

ዲሞርኪሽ በርቱልኝ ጠብቁልኝ። ብቻ ምንም አይመጣብን እዛው እናስቀረዋለን። ድጋሚ ዘርዬ በ30

ንጉስምንም አዲስ ነገር የለም። ማርያምን እስካሁን ሁለቴ ነው ያሸነፈን። ሁለቴ ብቻ ኖርማል። የሚያናደድ ታውቃለህ። ትሩዊንስ ሲኖረን ሲኖረን እየወሰደብህ ነው። በአዲሱ ልብስ ነው ሸዋርም እንዳስወስደው። አሁን ዩዘር ኤም ቪ ፒ እያሉ ነው። ገግና ነሽ የእኔ እናት። ማርያምን ዩዘር እየሄድን ነው። እናቴ ትሙት አላሳፈርከኝም የእኔ አባት። እናሸንፋለን አንደኛ ቅጣት ጆ አንደ ስማለኝ ጆዬ ጋ ጆ ንጉስ ነው። አንደኛ አንደኛ ቅጣት ምንድን ነው? ሰወር ትገባለህ፣ ሁለተኛ ጸጉርን በዚህ ትላጫለህ፣ ሶስተኛ ልብስን እንደዚህ ትቀዳለህ። ጆዬ የእኔ ጌታ ጆዬ፣ እኔ አባት አንተ፣ እስከ እዛው ና ጆዬ። ምን አይነት መልክ ነው ጋሽ? እንዛ ደብል ላይ እንዛ ደብል ላይ ጆ ንጉሥ ነው። በል መድኃኒዓለምን ጆዬ፣ አቤት፣ አቤት፣ አላሳፈርከኝም ጆዬ። እኔ አባት የእኔ ጌታ፣ አዎ ይታያል። ታጠብ

ጆ ምን ላድርግ? ቸሩ መድኃኒዓለም አምላክ አምላክ ምን አይነት ሰው ነው? በህይወቴ ላይ ይመጣልኝ? ምን አይነት ሰው ነው? እስኪ እናቴ ትሞት፣ እግዚአብሔር እድሜ ልክ፣ እስከ ዘላለም በህይወት እስካለው ድረስ ያንተን ውለታ አረሰም፣ ያንተ ውለታ አረሰም ማርያምን አልፋታ ማርያምን ንስዋረሉ አላሳፈርከኝ። አንተ የምፈልገው ነገር ሁሉ ያሳካል። ጁ አሜን በላይ አንተ ከጠበከው በላይ እስጥ ወጥ የእኔ ፋሚሊ ማርያም። ኖርማል ዛሬ ከብዶብኝ። ገና ለቀጠረው እንዴ

አለለዚህ አንበሳ ያወረደችው ምን አንበሳው አልቆባት ነው አሳየች እኮ ያሸነፍኩህ ለሁሉም ጊዜ አለው ታውቃለህስንት የምን ያሸነፍኩ ስንት አሸንፈኝ እኔ ስለ ገሞ አይመለከተኝም አንተ ሞኜ ልጅ ነህ ሞኜ ነህለመጽሐፍ ሆነ አያሳፍርም ችግር ስማ ማርያምን አልጽፍም፣ ስማኝ መቼም አልጽፍም። በላችሁ አይን ላይ እንዲቀልድ አለ እንደዚህ ምን ብሎ ሰር ላይ አይደለ ያልከኝ እቀባልሃለሁ ፍሬንድ፣ እንደዚህ የሚባል አማርኛ አለ። ይሄ ስንት እንደሆነ ታውቃለህ? የእኔ ቤትና ያንተ ቤት ያህል አንድ ሺህ እኮ ነው። ይሄ ስንት ነው? አርባ አምስት ሺህ ስድስት መቶ ሰላሳ ስድስት እኮ ቅድም አሳየሁሽ እኮ። ማን ቅድም አሳየህ? ሃምበሳ እኮ ሰላሳ ምናምን እኮ ነው አንበሳኮ ሰላሳ ምናምን። እኔ ጋር የወረደውን ግፍት ማለት ነው፣ እንደዚህ ከላይብ ሲወጣ ማለት እንደዚህ። ደጋግሜ ነው የማየው ደጋግሜ። ጆ የኔ ጌታ፣ ያንተን ግፍት መቸር እንደዛ አላረግም። ስርስሩ ነው ማደርግለት። አይን ቀልድ ነው እንደ አንተ ስርስሩ ማለት ነው። እዚ ጋርና ስሩን አረግልሽ አለው በሊ፣ እዚ ቅንድቡ ስርና ማለት ነው፣ እዚ ጋር ቡራ ፍሬንድ። አከቻ አራ አይለፋም ነው ማደርገው እኮ። እነዚህ ሴንሴቲቭ ቦታ ናቸው፣ ለአይን መጥፎ ነው። አንተ ምን ችግር አለው ጆን፣ ንጉስ ነው ብለህ እዚያ ጋር ብጽፉ ቀላል ያለኝ ሁለት አንበሳ ወርዶ፣ አንተ እኮ ከአንበሳ የበለጠ ግብት አንበሳ። ክባድ ክባድ ምንድን ነው ነው

አሚያዳፋት በቃ አልችልም ብሏል። በቃስ ጆዬ እኔ አባት አልችልም ብሏል። በቃ ፈርቷል። ሊወጣ ነው። ከላይ ሙሉ በሙሉ ሊወጣ ነው አ

ልጆች፣ ሰላምታ እናቴ ትሙት። ቤተሰቦችን ስሙኝ እና ማርያምን ዓርብ ማታ ሶስት ሰዓት ላይ እንገናኘሽ። ዓርብ ማታ ሶስት እሺ፣ ፋሚሊያን፣ ማንም እንዳይቀር። መቤቴን አልፈጠርከውም። ማንም እንዳይቀር። ማንም እናሳየዋለን። ጫጭና ምን አልሽ? በቃ ከዚህ በላይ ምን ታረገዋለህ? አይኔ ቀልቷል። ገና በቀጠል ማለት ነው እንደዚህ ማታ